ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ የምለችሁ ዛሬን ቡቀሳአለ ማለት ነው። እና እኔ ለሀይሚ ያዘንኩላት፣ በጣም ያዘንኩላት ለሀይሚ ማለት ነው። ምክንያቱም ምን እንደሆነ ታውቃላችሁ፣ እያዘንኩ የሀይሚን ቻፕስቲክ በአንዴ አይኑ ላይ ተቀባ ማለት ነው። ይሄ ልጅ ቆይ፣ አንተ ልጅ ማለት ነው። ከብሩኬ ምንድን ነው የምትፈልገው? ሲቀጥል ማለት ነው ብሩኬን ልዴት ውስጥ የሆነ ውስጥ አስገብቶ የሆነ በቃ አላደለ ብሩኬ የሆነ ነገር እንዲሆን ነው። እንትን ቢሆን አሪፍ ነው። ያው ቀውጡት እንደዚህ ጥሩ ነው ግን እንደዚህ ብሩኬ እንደዚህ መጥቶኛል ብለ አንተ፣ የሀይሚን ቻፕስቲክ እንዳለ አይን ላይ እንደ አይን ላሽ ነው፣ እንደ አይን ላሽ ተቀብተ ከንፈር ላይም ተቀብተ። ዙም አድርጋችሁ ዩዲስቲ ማለት ነው። እንዳለ ቀይ ቻፕስቲክ እኮ ነው የተቀባው ማለት ነው። ቢያንስ እኮ ማለት ነው ትንሽ ነው ብሩ፣ ሜካፕ ቤት ሄዳችሁ ብትሰሩ፣ አስመስላችሁ ብትሰሩ በጣም ጥሩ ነው ማለት ነው። ገባ አይደለ? እንደዚህ ተሰርተ እንደዚህ ፊቴ እንደዚህ አድርገዋል ምናምን ብለ እንደዚህ መምጣት ጥሩ አይደለም። ሲቀጥል ደግሞ ማለት ነው፣ እንዴት ነው መንገድ ላይ ታማ ያገኛትን ሴት እሷ ቤት ጭራሽ ካንቺ ጋ ኖራለሁ ሶፋ ላይ ተኛለሁ ብሎ ሻንጣውን ይዞ የሚመጣው ጅል አለ እንዴ? እንዴ ምን ማለት ፈልጎ ነው? እኔ የገረመኝ እሱ ብቻ ነው። ብሩኬ እንኳን ማለት ነው ከሀይሚ ጋ ስንት ዓመት የኖረ ልጅ እንኳን ካንቺ ጋ ኖራለሁ ብሎ ሻንጣውን ይዞ አልመጣም። ጭራሻን እሳን ነው እንዴ ልጁ የሚገርመኝ ማለት ነው። እና እንግዲህ ብሩኬ ተናደዋል። ሀይሚም ጥዬ እሄዳለሁ አንተ ያው ይቅርታ ካላል ወይም ደግሞ ሁለቱን ካልታረቁ ብለ ነበር። እሱ ደግሞ ብሩኬ ደግሞ ይቅርታ ሊጠይቅ ነበር ተሸንፎ ማለት ነው። ጥፋተኛ አይደለም ምክንያቱም ለሀይሚ ብሎ ነው። ይሄ ውስጡን ላይ የገባው ማለት ነው። ገባቸው አይደለ? በቃ የቅናት መንፈስ ነው፣ አለቀ። ነገር ግን ልጁ ደግሞ ማለት ነው የሆነ ውስጥ ነው ብሩኬን ሊከት የሚፈልገው። ገባቸው አይደለ? ሀይሚም ደግሞ እንግዲህ ይሄዳለሁ ብሩ ፍፄ ይኑርበት እዚህ ቤት ብላ ልትሄድ ነው ማለት ነውና የሆነ የሆነ ነገር ስትሆኑ ማለት ነው ይሄዳሉ ብላቸው አትነሱ። ገባቸው አይደለ? ብቻ ብሩኬም አትናደድ እንደዚህ ማለት ነው። ያው ሀይሚም እንግዲህ ብርጭቆ እየተወረወረች ነበረ ባለፈው። ብሩኬም አሁን ይኸው ትራስ፣ ሶፋው መምታት ምናምን በጣም ነው የምታሳዝኑት። ነገር ግን ማለት ነው ሰላም ፍጠሩ፣ ሰላም ፍጠሩ። ደግሞ ሁሌ እንደዚህ መጣላት፣ ይሄዳሉ፣ ይሄዳሉ። እነሱ የሆነ ነገር ስላሰሩ ማለት ነው ይሄዳሉ፣ ይሄዳሉ ነው የሚሉት ማለት ነው። ግን እኔ ያሳዘነኝ ልጁ ነው። አንደኛ ሻንጣ ይዞ መምጣቱ፣ ሁለተኛ ደግሞ ማለት ነው ቻፕስቲክ ጨርሶ መምጣቱ ማለት ነው። እና ሀይሚዬም ደግሞ ማለት ነው ተረጋጊ። ብሩኬ ሲጀመር የሆነ ነገር ስትሆኑ ማለት በእኔ ምክንያት አደለም ወይ የተጣለው? በምን ምክንያት ነው የተጣለው ከአንተ ጋር እኔ ማላውቀው ሌላ ነገር አለ ወይ? አሁን ልጁ የእውነት ነው ምላችሁ፣ ትንሽ ቆይቶ ታያላችሁ። ሀይሚን አፈቅራታለሁ ያለ ሀይሚ መኖር አልችልም ብሎ ካልመጣ ማለት ነው ገባችሁ አይደለ? እንደዛ ነው ሲጀመር የሚለው። ጭራሽ የማያውቃት ሴት አሁን ሀይሚን አያቃትም ግን ሻንጣ ይዞ ከአንቺ ጋር እኖራለሁ ብሎ መምጣቱ ራሱ ማለት ነው እኔ በጣም ነው የገረመኝ እና ብቻ ቤተሰብ የሚያሳዝኑት እንግዲህ እግሬን አዥኝ እጄን አዥኝ እባካችሁ እየተንቀጠቀጥኩ ነው ልሞት ነው የሚሉት የመዳን ቀሞች ናቸው የሚያሳዝኑኝ እንጂ እነሱ እኔ አያሳዝኑኝም ገባቸው አይደለም የሚያሳዝኑኝ እነሱ ናቸው እና ብቻ እኔ ቤተሰብ ሰላማችሁ ይዞልኝ ይወዳቸዋለሁ እንግዲህ ባይ ባይ